ጀንበሩ እነ ጀንበር ያንተም ብሎ ጀንበር፣ የስንት ሰው ህይወትና ንብረት ህግ የዘረፍ ጀንበረ። ጨለማ ሲበዛብን አትም ወይ ጀንበረ። አሁን ስምና ተግባር እኮ ማይገናኝ ሰው እኮ ነው ይሄ። እኮ ይሄንን ማመች እንዲ ነበር። ሴቶች እኮ ነገር ነው የሚገርመኝ። አሁን ምን አለበት እንዲሁ ምን አለበት ያችኛ ተንኳር ከዚኛው ጋር ስትመጣ ማን ነው ምንድን ነው እንዴት ነው የመጣ እንኳን ብለ አትጠይቅም። ጠይቃ ተረድታ እኔ ጋ እንዴት ነው አትልም። መደንገጥስ ከሌባ ጋር ሲተባበሩ ነበር የነገሩ። ስራች ነው የሚያስደነግጠሽ። አትክለሽለሽ ወዲያ ውያሽ ስራን ቀሻ። ያሻት ሌባ ምንድን ነው ግንኙነታችሁ አንቺ? ቧቅ እንዳንተ አይነት ወንድ እኮ ነው የውልህ። የስንቱን ህይወት፣ የስንቶቻችንን ህይወት ጠርጎ ያልኩህ ነው። ስም የሰጠን አሁንማ ተነቀሱኝ እኮ እንዴት! ቁራት እኮ ያዙኝ እኮ በቃ። እሷ አገር ድረስ የመጣሽ ታጫውጥ ከምትባል የባህ ጋር አብረሽ ለመስራት ነዋ።

ያለይትንም ልመያት ውስጥሽ ግን የሆነ የደበቅሽ ምስጢር እንዳለ ይሰማኛል። እኔ ሻምበል አልለም፣ እሷን አልለም። እንዲህ የተባበራችሁትን እሷን መቀመቅ ሳላወርድ ቁጭ የምል እንዳለ መስልሽ ዛሬ ያለችበትንና የምትሉበትን

ዛሬስ አረ ወይ ድል አረ ወይ ድል አረ ወይ ድል አረ ወይ ድል፣ አረ ተዘረፉ፣ አረ ተዘረፉ። የሰው ገንዘብ አልመኝ እናንተ፣ በላቤ ነው ተንጠፍጥፊ የገዛሁት። አረ ወይ ድል አረ ወይ ድል፣ አረ ምንድን ነው እናንተ? አረ ጨነቀኝ፣ ወይኔ ወይኔ ወይኔ። ምን ነግረኝ ቢያናብታው ኖሮ ዛሬ ስወጣ። ሴት ሆነሽ ከሴት ሌባ ጋር ስትተባበሪ ትንሽ አይቀፍሽ? በዚያ ላይ በሆድሽ ጽንስ ይዘሽ ዋ ምን እንደሆነች ምን አውቃለሁ። እናንተ አስጨነቃችሁኝ፣ አስጨነቃችሁኝ ቀድሞ የእኛ ቤት የእኛ ሀገር ህዝብ ቀድሞ አይቶ መጥኖ ነው እርምጃውን ነው የሚወስደው። እንዲሁ ዝም ብሎ ከእያገኘው ጋር አይን ዘላዘልም። የዘልዛላነት ከምን እንደመጣ ነው እኮ ነው የጨነቀኝ። ኧረ መረን ለቀቃችሁ። ኧረ

ማንም ደፍሮኝ የማያውቀውን ያስበለኝማ፣ እሱ ማሱ ነው። ከማንም ጋር ተልከስከሽ አላውቅም። እሱ ነው ወንዳምኝ። ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ! እንዴት እንዴት እንዴት እንዴት! እንደው ይሄ ሁሉ እቃ ሲወጣ እንዴት ሰው ሳያይ! እኔ ለሰው ክፉ ነኝ ማለት ነው። እኔ ለሰው ክፉ ሰርቼ አውቃለሁ። ወይኔ ወይኔ! እሱ ነው ተመሳጥሮ፣ እሱ ነው ያስበለኝ፣ ስኖቂያን ሁሉ ያስወሰደ ነው ጎርሶ ይመለሳል። አንተ ከመሀድህ ማውደቅ ብሰው፣ አወይኔ ታጫው የእኔ ላይሆን ይችላል። አፉን ሞልቶ ይህንማ፣ መች እንዲህ ነበር። የዘር ፍሬውን ነበር እንዲንቧይ ማፍረጥ እንጂ ሴት እኮ ሀገር ናት። እናንተ ሴት እኮ እናት ናት። ሴት እኮ እናት ናት። ሌላው ሌላው ቢቀር ሴት እኮ ዘር ማስቀጠያ መንገዱ ናት። ቆርበት ስማ ሁሉም ነገር ከጀመረበት ቦታ እዚያው ስፍራ ላይ ያልቃል። ጀግና ሻምበል ጀግናው፣ እንግዲህ እስኪ ደግሞ የትኛውን ማድረግ ይሰጡ ይሆን? አይ አይ ሻምበል፣ ለማድረግ ብዬሽ ይመስልሻል? አይ ወንድ በተወለደበት ሀገር፣ ሴት ሲፈነጭበት ጀግና በወጣበት ሀገር እንዳንቺ አይነት ልክስክስ ሌባ ሀገር ሲያለኝ ሌባ እንዳትልኝ ሌባ ነሽ ሌባ አይደለሁም ሌባ አይደለሁም እናንተ ያወጣችሁልኝ ስም ነው እኔ ሌባ አይደለሁም ሌባ ነኝ አይደል እሺ ነው የሌብነት ሌላ ስም ልታበጅለት ነው አበጃችሁልኝ እኮ ተጠቆራችሁኝ እኮ ሞጭልፊት የሚባል ስም ሰጣችሁ እናትና ባት ያወጡልኝ ስም እኮ አስቀዳችሁኝ ያው እኮ ነው ታጫውትም ያው ማጫወት ሰው መስረቅ፣ ሌብነትም ያው ሌብነት። ወላጫ ሌባ! ሌባ አይደለሁም ብያለሁ። ሌባ ነሽ። እኔ እንደምንም ብዬ ከዚች አመልጣለሁ። የዚች መንደር ሰው ዋጋውን ይከፍል። አንተም እንጃልህ። አረ እንዲ ማይገረገውነ መቼም መቼም እኔ ቁም። ይሄኩ መቼም የምልሽ ከዚች አታምጪ፣ ከሻምበል መንጋጋ አታምጪ። ስንት ጊዜ ነው ያመለጥኩ

ያከብቶች እንደው ሲያስ ልጅ መሰል እንደ ጨንገር ነው። አንተ ከብቶችን ነበረ እሻምብር እንኳን ለእንዳንቺ አይነቱ ቆጠታ ለስንቱም ጀግና አልተመለስኩም። እኔም ዘዴ አጥቼ እዚህ ታስሬ የተቀራው እንት ያረጀ ያፈጀ ቂም ይዘሽ መንደሩን እንዳለ ይሄ ምንም አላረግሽም። አብረን ውለን አብረን ጠጥተን በጀ በልተሻል፣ በእጅሽ በልቻለሁ። ለዚያ ነው እንዲህ ከከብት ማደሪያ ላይ ጥፍ ንጋስ ረቁጭ አረግ ግብግትሽ ከከብት አያሳንስም። ንግግርሽ፣ ስራሽ፣ ሁኔታሽ ከከብትነት አያንስም። አንቺ ከሰው ጋር እየኖርሽ አራዊት የሆንሽ አራዊት፣ ሌባ፣ ሞላጫ፣ የሰው ሀብት፣ የደሃ እንባ አይ ማንንም ማንንም ያለ ሀቄ ማንንም ያለ ነገሩ

ሶሳ ሳይሰማ ሰማ ከመምታት ፊት ለፊት ግንባሬን በልና ግደልኝ፣ ተዚህ በለኝ። ገላችሁኛል። የትኛውን ሞት፣ የትኛውን ሞት፣ እንዲሁ የትኛውን ሞት፣ ሞት ነው የምፈራው የትኛው ዘን ነኝ አንቺ፣ ዝም በይ ብዬሽ ዝም በይ አንቺ፣ ነግሬሻለሁ ሞት አልፈራም ብሞት

ወንድ የተባለ ሁሉ ሰብስበህ ምስክር ጥራልኝ። ቶሎ ብል ነህ እጄን ልታሰስተኝ ነው የምልህ። አንተ ልታሰስተኝ ነው። ምስክር ባለበት ና ቶሎ ና ነው የምልህ። ይዛቸው ነው ችጅራታም ስሚዛ ሚዛ ሲልበረበዱ እዚህ ሻምበል ሞጭልፊትን ንብረቱን ማስመለስ ንፈልግ። እንዴት አንቺን ተመምጣቴ ገና፣ እንዴት ተመምጣቴ አንቺን አስደፍራሉ። በቃ

በዚህ እያበዚህ አስሮኝ እያያየ ነው አይደል፣ ይታያል አይደል ይኸው፣ በግምድ አስሮኛል። ሻንብ ምንም ጥፋ ሳላጣ ይኸው አስሮ ሊጫወትብኝ እንደ ፈለገው ሊያደርግ ሲል ነው እኮ የደረስክልኝ። ትታኝ እዚህ ጭልፊት ትጌ መስሎች ነበር አንተን ምነቀሱ በእጅ ማትገቢ መስሎሽ ነበር። እኔ እኮ ማንን የበድል የበደል ተበደው እኮ የት አለ የት አለ ሻምበል፣ ስላላችሁ ብቻ እኔን በዳይ እያረጋችሁ እንጂ ማን ነው የበደለች ብሎ ይከስሰኝ። ምን አገባኝ ምን አገባኝ። ብታውቂው ከዚህ በኋላ እኮ በሰለሞን እጅ ነው ያለው በሰለሞን ገመር ኒታሽ ከረፈደ አይታ የት እንደሚያደርሳት ታውቂ። ሁላችሁም ለምትከፍልበት። ከዚህ በላይ ከዚህ በላይ ምንድን ነው የምንከፍል? አስከፈልሽን እኮ ጀግኒት፣ ሞጭ ለፊት አስከፍልሽነ እኛ እያልክ ስትዋራ እኮ አሁን እንዳልተመደለ ሰው ስትሆን፣ ከዚህ መንደር አንደኛ ተመደየው ሰው አንተ ነው ብታውቀው፣ የሁሉ ነገር አንተ ብቻህን ማድረግ የነበረብህ ነው። ማናርዳ ቀበራል ማንናገር ነበረ ነው። እና አሁን እኔ እንደው ንገሪኝ ልወቀው፣ አሳስቢን ካልሆነ በስተቀር ጋድ ነው እኮ ይሄ፣ ጋድ ነው በዚህ ታንተ በላይ ይሄ መንደር ድሞ ጥባጥቤ የተጫወተበት ማን ነው? በእጄ ነው የተቀጣው፣ በዴረኩት፣ በእጄ ነው የተቀጣው። ይግፋሽ፣ አመንኩ ካሳ ከፍለህ ንብረትህን ሁሉ ትዳር ሁሉ ተበትኖ እንዳልነበርኩ ነው አምስት አመት ታስረህ በስተመጨረሻ ይቅርታ አንተ መስለህ ነው እንጂ ዋናው ወንጀለኛ ሌላ ነው ማረን ያሉህ ንብረትህን እድሜህን ትዳርህን ህይወትህን አምስት አመትህን ሙልጭ አድርገው የሞጨለፉ ሞጭላፎች ተቀምጠው እኔንም ሞጭልፊት ምን ያደርጉኛል አልክ እኔ በላይ ለዚህ መንደር በቀሉ መመለስ የነበረ በአልተ እንጂን ያልነበር በዚህ አይነት የኔ በደል ቀላል ነው፣ ቀላል የኔ እናቴን እና አባቴን ታሪካቸውን በጥሩ ከማድረግ ውጭ ሌላ ምንም አላደረጉኝም። የኔ በርግጥ ልጅነቴን ሙሉ ልጅነቴን በርቶኛል። ለዚህ መንደር ሰው ለዚህም ደግሞ ገና ይከፍላል። እኔ ተዘጋጅቼበታል። ይብለኝ አንተ አንተ ግን በማይሆን ወሬና ደባቸው ተጥሮ የነሱ የራሳቸውን ሀብት ከበቱ ብቻ እንቀርታል ብተው ቢሆንም ግን የጀመርሽው መንገድ ትክክል አይደለም። ነው ጥያቄ አታስደንግጠ። እኔ የመደንገጠ እቅድ የለኝ። የመፍራትም እቅድ የለኝ። እኔ ጀግና ነኝ፣ ጀግና ነኝ። ሞጭ ላፋም አደለሁ፣ ሞጭልፊትም አደለሁ። ያልተጻፈ ህግ አልቀጣም ያለኝን ያልጻፋችሁትን መቀጣጫ ነው እኔ እየሰጠ ያለሁ ምክንያቱም እድሜን የበላ እድሜ የሰረቀ ቁስና ቃንጅ እድሜ የሰረቀ ህሊናን የበደለ የህሊና ካሳ ስለሌለው ስላጻፋችሁት ህግ ነው፣ በእጀ ቅጣታችሁ ነው። አሁን ሁሉም የምትነግሪ እኔ ምን እንዳደርግልሽ ነው? ምን ላደርግልሽ? ምንስ ማድረግ አለብኝ? ተጎኒ መሆን ነበረብህ። ማገዝ ነበረብህ። ማገዝ ነበረብህ። ቀላል ትችላለህ። ይልቅንስ አብረን ሆነን ይህንን ድባቅ መምታት ነበረ ነበረብህ። ሚያንተም ወልግ ንብረቴን፣ እድሜን፣ ትዳሬን ሌላው ቀርቶ ዋና ጠጭ ያደረጉኝን በቀላቸውን እንዴት እንደሚ በቀሽ። ከዚህ በላይ እየተናገርሽ ልብህን አታድም። ወንድ ነኝ ብላ ነው የምታስብ?

ዙሪያህን እንዳታይ እኮ ነው ያደረጉ። ሌላው ሌላው ቢቀር አይነ ሳይሆ ልብህን አውረውታል እንጂ እኛንኛን የመሰለ ሰው ብቻችንን መሽንቀር ነበር። አይ መያዝ ያንተንም እጅ እንድጠና አረግ አሁን በቀል መመልሻህን ከባድ ነገር አልጠየቅኩ።